ወላይታ ድቻ ሁለተኛ ጎል ፍለጋ ቅዱስ ምናልባት ዲቅሙ ከረቢ ግሳ ሁለተኛ ጎሎ ተቀይሮ የገባው ቅዱስ ቂርቆስ የጎሉ ባለቤት ሆነዋል። ቢስገንኮኒ አጋጣሚን መጠቀም አልቻለም። ተቀይሮ የገባው ቅዱስ ቂርቆስ የጎሉ ባለቤት ሆነው ምናልባት የመጀመሪያ ትሉ ሊሆን ይችላል ማርክ ወልዋሎ አዲግራት የመጨረሻ ደቂቃ ጎል የሚያስቆጥረው ቡድን ይመስል ነበር አሁን ላይ ዲቻዎች ግን ሌላ ሀሳብ አላቸው ያልታሰበ ጀግና የመጀመሪያው ምን አይነት ድንቅ ሙከራ ነው ያደረገው ማርክ ማር ኪዳን ያሰፍ ግብ ጠባቂ ውን በሚገባ የተፈተነበት ምት ነው ምን አይነት ፓወርፉል ምት ነው ድንቅ ኳስ ነው ያዳነው ግን ተመልሶ ድጋሚ ኳስ ለማዳን ጊዜ አልሰጠውም። ቅዱስ ቂርቆስ ማየት ጎን ያስቆጥር አልታሰበ ጀግና ጨዋታ ምናልባ ሌለው ነው። ወላይታ ዲቻ ያልታሰበ ጀግና ይኖሩን እያለን ነበር። ቅዱስ ቂርቆስ ይህ ወላይታ ዲቻዎች ታሪቻዎች ሚረስታንስ የሲዙን የመጀመሪያ ድል የሚያገኙበት የመጀመሪያው የኪዳን ያሰፋ ግን ሙከራ በጣም ድንቅ ነው። ማርክ ወላይታ ዲቻ ከመመራት ተነስቶ ይህን ጨዋታ ለማሸነፍ የሚያስችል ሁኔታ ላይ ይገኛል።